ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት። ዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ እንደ ዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች ምን ችግር አለው? እስኪ ከጥላቻ ውጡ። ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን እንዲህ አይነት ስም ሊሰጣ ይገባል። የራስ የእምነት አባቶች መስራቾች ድንግል ማርያም ዘላለማዊ ድንግል ናት ብለው ከፕሮቴስታንት ከተመሰረተ ጀምሮ ያምናሉ። አሁንም የኢትዮጵያ የፕሮቴስታንት ማህበረሰብ እስፔሻሊ ጴንጤው ማህበረሰብ ልትነቃ ይገባል። አሁን አንተ መተ ልጅ አላብትል ብትል፣ አንደኛ ከራስ የእምነት አባቶች ጋር ነው የምትጋጨው። ከዛሬ 1200 ዓመት በፊት የሚታመነውን ትምህርት ድንግል ማርያም ለዘላለም ድንግል እንደሆነች ነው እነ ማርቲን ሉተር ፕሮቴስታንቲዝም ይሄ ምንድን ነው ማመር? እነ ማርቲን ሉተር አንዴ ልጨርስ። የራስ የእምነት አባቶች መስራቾች ድንግል ማርያም ዘላለማዊ ድንግል ናት ብለው ከፕሮቴስታንት ከተመሰረተ ጀምሮ ያምናሉ። አሁን አንተ መተ ልጅ አላብትል አንደኛ ከራስ የእምነት አባቶች ጋር ነው የምትጋጨው። አየው፣ ምክንያቱም ያንተው የእምነት አባቶች ድንግል ማርያም ልጆች የላትም ብሎ ነው የሚያምኑት። አንተ ማርቲን ሉተር እምነት ብቻ ጸጋ ብቻ በእንትም ብቻ በእንትም ብቻ ብሎ ያን ቀመር የሰራው ማርቲን ሉተርም ድንግል ማርያም ላይ ሲመጣ ድንግል ማርያም ዘላለማዊ ድንግል ናት፣ ልጆች የላትም ብሎ ነው የሚያምነው መጽሐፍ ቅዱስ ጠቅሶ ማለት ነው። እዛ ጋር ወንድሞቹ የተባሉት ዝምድና የሥጋ ዝምድናና በአንድ አካባቢ ይኖሩና ከጌታ የሚማሩ ስለሆኑ ዘመዶቹ፣ ወንድሞቹ፣ እህቶቹ የተባሉ ይጠራሉ ብለው ያስቀምጡታል። ገባ ሄ ከራስም አባቶች ጋር ስለምትጋጭ ማለት ነው። ኦኬ አሁን የሆነ ነገር ልጠይቅና፣ ማርያም ለዘላለም ድንግል ናት ለው የመጽሐፍ ቅዱስ ክፍል አለ። በጣም ጥሩ። የመጀመሪያው የመጽሐፍ ቅዱስ ክፍል ዘላለማዊ ድንግልና የሚያሳየን ከዮሴፍ ውጭ ምንድን ነው? ጌታን ከወለደች በኋላ ሌላ ባል አገባች ልጆቿ ተብለው የተጠሩ ማንም የሉ በመጽሐፍ ቅዱስ ልጆች ልጆች ያለ ምንድን ነው? ልጆችና እናቶች ተዘርዝረዋል። ድንግል ማርያም የተዘረዘረችው የጌታ እናት ብቻ ተብላ ነው። የኢየሱስ እናት ብቻ ተብላ ነው። አለቅ የሌላ እናት ተብላ ተዘረዘረች። ስለዚህ መጽሐፉ ተጽፎ እስካቅ ድረስ ድንግል ማርያም የምትጠራው የክርስቶስ እናት፣ የጌታ እናት ብቻ ተብላ ነው። ስለዚህ መጽሐፉ ምንም በዚህ ጉዳይ ላይ ከክርስቶስ እናት፣ የጌታ እናት ከማለት ውጪ፣ የኢየሱስ እናት ከማለት ውጪ? የተናገርላት ማንም ሐዋር የለም። ስለዚህ አዎ፣ ልጇ ክርስቶስ ድንግልም ናት የሚብለው የለም። አዎ ኦኬ። ለዘላለም ድንግል መሆኗን ደግሞ የመጀመሪያው መሰለው የመጀመሪያው፣ እስቲ አንድ ክፍል ላሳልሽ፣ እሺ። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 እንዲላል። ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ ተዘግቶም ነበር። እግዚአብሔርም፣ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታል ነው። ተዘግቶ ይኖራል። በመጽሐፍ ቅዱስ ሰው ያልገባበት መቅደስ አለ። ካህናት ብቻ ነበር የሚገቡት። አይ ነው የጠየቁት። ሰው ያልገባበት በር አለ። መቅደስ ሆኖ በር ያልገባበት ሰው ያልገባበት በር አለ መቅደስ የለ የለም። ይሄ በር ግን ሰው አልገባበትም ይላል። የገባበት እግዚአብሔር ብቻ ነው ይላል። ደግሞ ገብቶም ወጥቶ ወጥቷል። ሲገባ እንደተዘጋ ነው የገባው። ሲወጣም ደግሞ ተዘግቶ ለዘላለም የሚኖሩ የሚኖር ይላል። ኦኬ ይሄንን ምን የሚገርም አባቶቻችን ሲተረጉሙት፣ የቀደሙ አባቶች ምን ተረጎሙት አልመሰለህ። እንግዲህ ታነባለህ እንዴ? አዎ ከቴና ባቢል ይባላል። ሆን ላሳይ፣ ሱ ከቴና ባቢል ይባላል። ይህ ጠቅላላ የመጽሐፍ ቅዱስን መጽሐፍ ቅዱስ ይዟል እና ከነ ትርጉሙ ይዞላል። የአባቶች ትርጉም፣ የአባቶች ፍቺ ማለት ነው። ከዛሬ 1500 ዓመት እንዴት ይተረጉም እንዴት ይታይ እንደነበረ እነዚህ ንባቦች ማለት ነው። ኦኬ፣ እዚህ ላይ ማንብሉ ያስቀምጠዋል መሰለ። ላሳይ የህዝቅኤልን ማለት ነው።

ማንም ሰው አይገባበትም። ቢኮዝ ዘ ሎርድ እግዚአብሔር የእስራኤል አምላክ ገብቶበታል ደግሞም ለዘላለምም ተዘግቶ ይኖራ ይላል። ይሄንን አሁን ሲተረጉሙት ለምሳሌ በኤዲ 1849 ነበረው ሲተረጉሙት ያው ኖ ማን ፐርፌክት አንደርስታንድ ዘ ስክሪፕቸር በት ዘ ሰን ኦፍ ጋድ። ለምሳሌ በማቴዎስ ወንጌል ምዕራፍ 27 ላይ ለምሳሌ ጄሮም ይህን ሲተረጎም ብሎ ተረጎመው ስ ኢ ላ ሪ i p vርና ያ በበር የተመሰለው የድንግል ማርያም ዘላለማዊ ድንግልናዋ ነው። ልክ በድንግልና እንደጸነሰችው ደግሞ ሲወለድም በድንግልና እንደተወለደ እሷም ደግሞ ለዘላለም ደግሞ ድንግልናዋ በድንግልና የኖረች እንደሆነች ምክንያቱም ምንድን ነው የሚለው ለዘላለም ተዘግቶ ይኖራል አይደለም የሚለው የገባበት የእስራኤላም እና እግዚአብሔር ብቻ ነው። ሰው አይገባበትም ለዘላለም ደግሞ ተዘግቶ ይኖራል ነው የሚለው። ያው ሰው እንዳይገባበት ማለት ነው። ስለዚህ ያ በበር የተመሰለው በመቅደስ የተመሰለችው እመቤታችን ናት፣ በበር የተመሰለው ድንግልናዋ ነው ብለው ነው የፈቱታል አባቶች። ያው ፒዩር ኤቨር ቨርጅን ናት ብሎ እነ አውጋስቲን እነ ሴንት ጆሮም የሚባሉ ይሄንን በደንብ አድርገው የቀደሙት ይሄ እነዚህ ምናግሪ ከዛሬ 1000 300 400 ዓመት በፊት የነበረው የአባቶችን ትርጉም ነው የማሳየው አይ ትክክል አይደለም ካልክ፣ እንደ ፕሮቴስታንት ይሄን ተርጉምልኝ። ቀላል። አይ ይሄ ትክክል አይደለም ካልክ ደግሞ እንደ ፕሮቴስታንት እስቲ ይሄ ለማን የተነገረው የሚለው ማሳየት ነው። ተምረውሃል፣ ይሄን። ይሄ የተነገረው ለቅድስት ድንግል ማርያም ነው። አዎ፣ አባቶቻችን እንዲህ ብሎ ነው የፈቱልን። ምክንያቱም እኛ በአባቶቻችን ፍቺና በገዛ ፍቻችን በገዛ ትርጉማችን አንሄድምኛ። ለእያንዳንዱ ነገር የአባቶቻችንን ትርጉም የአባቶቻችንን ፍች ነው የምንጠቀመው። አንተ ፕሮቴስታንት አባት ካለ ይህን የፈጣል ፕሮቴስታንት አባት ካለ አሳየኝ። እኔ ማምነው ፕሮቴስታንት ይሁን ማንም ይሁን ይህ ከመጽሐፍ ቅዱስ ብቻ ነው ማምነው እንጂ አባቶች፣ የቀደሙ አባቶች። እሺ በመጽሐፍ ቅዱስ ይፈታልኝ ችግር የለውም ብዬ አሁን በኩል ፍታልኝ። ለማን የተነገረው ይሄ የተነገረው መጽሐፍ ቅዱሱ ቤዚክ የሆነ ሊኖር ይችላል። እዛ ጋር ምንጭ ሀሳቡ ማለት ነው እኮ ንገረኝ። ያነበብኩል እኮ ሀሳቡን ላንብብልና፣ አባቶች ትርጉም አልቀበልም በራሴ ነው ተረጋግጥ ትርጉምልኝ። ወደ ምስራቅም ወደ ሚመለከተው በሰው ውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር እግዚአብሔርም፣ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። ይሄ ለማን የተነገረው? ይህ የተነገረው ለቅድስት ድንግል ማርያም ነው ብለ ነው የምታምኑት እኔም ተወኝ እኮ ብኔ ተሳሳትኩ ልበል በቃ እኔ ተክራለ አንተን አስተምረኝ ይሄ ለማን የተነገረው የአባቶች ትርጉም አልቀበልም ስለ የአንተን ትርጉም ንገረኝ የአንተን የፕሮቴስታንት ትርጉም ንገረኝ ካላወቀው ፓስተሬን ጠይቄ ልምጣ በለኝና ልተወክ እኔ ማንንም አልጠይቅም እሺ መልስ እንደዛ ሰውን አልጠይቅም እኔ እሺ መልስ አላወቅም አላወኩም እሺ፣ በጣም ጥሩ። ካላወኩ ግን ማን ነው የምጠይቀው? ኤቢ እስቲ ንገረኝ። መንፈስ ቅዱስ እንዲያዝራደኝ ጸልያለሁ። መንፈስ ቅዱስ እኮ አባቶቻችን ገልጦላቸው ይሄ ማለት ይሄ ነው ብለውኮ ተረዱት፣ ፈቱልን ኢቭን የአንተ አባት እንኳን ማርቲን ሉተር ድንግል ማርያም ዘላለማይ ድንግልና ብለው ያምናሉ። እነሱ መንፈስ ቅዱስ ገልጦና ብለው ነው። እነ ካልቪን እነዚሁ ዝዊንግሊ የሚባሉት ሁሉ ድንግል ማርያም ዘላለማይ ድንግልና ተሎ ነው የሚያምኑት። መንፈስ ቅዱስ ገልጦና ብለው ነው እነሱ አሁን እኔ ራሴን ካወቅኩ 11 ነው ቶቶ ነው። ግን እስካሁን ድረስ ባይብል እያነበብኩ ነው። ለዘላለም አልገለጠልህም መንፈስ ቅዱስ መጽሐፍ ቅዱሱን እያነበብኩ ነው፣ ግን አላየውም። ምናልባት አንተ ካነበብኩ እኔ ሳላውቅ አልፍችል። ምናልባት እስቲ አንድ ዳቄል ጠይቀ ኤቪ ማርቲን ሉተር የነበረው ስንት አመተ ምህረት ላይ ነበር ማርቲን ሉተር? ከዛሬ አንድ ሺህ አራት መቶ ምናምን አመት በፊት አራ ታው እንጂ እንደዛው ነው። እሺ ከላ ሳይ አራታው እሺ። አንተ ልጅ ደፋር ነው ጎበዝ ነህ። አላቅም በል ግን አንዳንዴ ይጠቅማል ነው ዘን ነው ምን እ ማቃው እንደዚህ እሺ፣ ላሳይ እስኪ ለምሳሌ ይሄ የማርቲን ሉተር ፕሮቴስታንት ሪፎርመርስ ኦን ሜሪ ይላል። ይሄ የማርቲን ሉተር የፕሮቴስታንት መስራቾች ወይም ሀዳሲያን ስለ ማርያም የተናገሩት ያስተማሩት፣ ወይም እምነታቸው አቶ በማርያም ላይ ያላቸው እምነት፣ ለምሳሌ ማርቲን ሉተር ምን አለ መሰለ፣ ያው ፐርፐቹአል ቨርጅን ናት ይላል። ዘላለማዊ ድንግል ናት ይላል።

ድንግል ማርያም የአምላክ እናት ናት እና ደግሞ ምንድናት? ስቲል ቨርጅን ዘላለማዊ ወይም ድንግል ናት እያለ ነው። አየኸው? ይሄ ማን ነው? ማርቲን ሉተር። ማርቲን ሉተር። እሱም ከራሱ ሀሳብ ነው እንጂ ከመጽሐፍ ቅዱስ አይደለም። እሱም ከመጽሐፍ ቅዱስ ጠቅሶ እኮ ነው። ይኸው ገላቴ አራት ላይ ይጠቅስልሃል። የማቴዎስ ወንጌል ይጠቅስልሃል። አራት ኤቢ ወንድሜ አንተ እሱ እንዴት ታርሟል? ምክንያቱም እምነት ብቻ ጸጋ ብቻ እንደዚህ እንደዚህ ሲልህ እኮ ተቀብለዋል እኮ መጽሐፍ ቅዱስን እኮ ነው እንደዛ ያለ እንጂ እሱ አይደለ። እሺ ቅድም እኮ ስጠይቅ እኮ መረጃም የለኝም አልከኝ። እሺ ድንግል ማርያም ከዮሴፍ ዮሴፍን አግብታ እንደወለደች ማስረጃ ስልህ እኮ መጽሐፍ ቅዱስ ላይ የለም አልከኝ። እኮ ሰጠው። እኔ ማቆ እናቱና ወንድሞቹ ካለ ወንድሞቹ የሚለውንማ ቅድም የማን ልጆች እንደሆኑ እኮ አሳየውክ። እዛ ጋ የተዘዘሩት እነ ዮሳን እነ ይሁዳ እነ ያዕቆብ ይተውት እና ማን እንደሆኑ አላሳየውም። ቅድም አሳይተኛል እኮ እሱ። ስለዚህ እንደዚህ እናድርግ። ይብ በቃ መርምሬውን። አንተ አሁን አዲስ ሆኖ ባል የሰጠው ነገር የት ነው ህብረት የምታደርገው እኔ እኔ ክፍል ሀገር ነኝ። ቃሊዎት ቤተ ክርስቲያን በቃ ቃሊዎት ቤተ ክርስቲያን ሄደ የአሁን የሰጠውን ጥቅሶች ይዘን ከፓስተር ጋርም ከሌሎች ወንድሞች ጋርም እዚህ ክፍል ላይ ይኸው የነዚህ የነ ዮሳ የነ ይሁዳ የነ ያዕቆብ እናት እዚህ ጋር ተጠቅሰዋል። አባታቸውም እናታቸውን ተጠቅሰዋል። ታዲያ እዚህ ጋር ማቴዎስ ወንጌል ምዕራፍ አስራ ሶስት ላይ ያሉት የጌታ ወንድሞች የተባሉት እንዴት የድንግል ማርያም በድንግል ማርያም በስጋ ከዮሴፍ ወለዶች ናቸው ብላችሁ አስተምራችሁናል። ግን አሁን ግን ስናየው ግን አይደለም። ስለዚህ ከየት አመጣችሁት ብለ ጠይቃችሁ ያስረዳዋል። እና የቅድሙን ኤዚኬልን ምንድነው ህዝቅኤልን እሱንም ትተረጉምልኛለ ማለት ነው። ይሄን የቤት ስራ ልስጥህ፣ ዝም ብሎ ግምት እንዳይሆንብህ። ሌላው ዋና ቁም ነገሮች ደግሞ ላውራ፣ የመዳን ትምህርት ላይ ጥምቀት ያድናል ብለህ ታምናለህ ኤቪ የስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? በዓሉ እንዲደበዝዝ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ እራሳቸውን ከመካሪ ከአስተማሪ፣ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማውቅ አለመረዳት፣ ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ ካለ ልጅነቱ ያጠራጠራል የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝምም አይሉት እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በህግ እንሂድ ስንል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 ያው እንግዲህ እንደዚህ ነው። ኬፕ ታውን እና አካባቢ ያላችሁ ህዝቦች እንግዲህ ሀገር እየተባለ ይሄ ሀሰተኛ ነቢዩ ኢዩ የተባለው አሁን እዚህ እንትን አድርጓል። መጥተናል ያለ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው ቲሸርት ለመነገድ እንደመጣ ብቻ አልገባኝም። ያው ቲሸርት እንግዲህ ያው ሰው እኮ መግባት እንደማይችል በዚህ ሰዓት አሰተኛው አቶ እዩ ጩፋ በኬፕ ታውን ደቡብ አፍሪካ ነው የሚገኘው እንግዲህ በአጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው እዛ አዳራሽ ውስጥ መግባት እንደማይችል ተነግሯት እሷ መግዛት ስላልፈቀደች ወይም ቪዲዮ ላይ እንዳለችው ስለ አልቻለች ያው መመለሴ ነው ብላ እየተመለሰች ያለች እህታችን ናት። ይሄው ነው ከኋላ የምታዩት ግርግር፣ የበጎቹ ግዝሃት፣ ወከባው፣ ንግዱ ምናምን። ወንጌልን በተመለከተ ነፍሳትን ለማዳን ያዘኑትን ለማጽናናት የወደቁትን ለማንሳት ሳይሆን የቀረውን ማህበረሰብ ደግሞ በወንጌል ስም ኪሱንና ሕይወቱን ለማጠብ ነው የተኬደው። እስከ መቼ እንደዚህ አይነት ዘረፋና ዱርዬነት እንደምደግፉ እስከ መቼ በወንጌል ስም የሚሰራ ሸቀጣ ሸቀጥ እንደምደግፉ አናቅም። ብዙ ጊዜ ጮሆናል። ምቀኛ ሸረኛ ምናምን የሚል ስም ከመለጠፍ ውጪ እውነትን አትናገሩ። በማስረጃ በቦታ ያለች ልጅ አትገቢም ተብላ እየተባረረች ነው። እንግዲህ የጥንት አባቶች የቤተክርስቲያን አባቶች ቤተክርስቲያን ሆስፒታል ናት ከዛ ታማሚዎቿ ደግሞ የዓለም ህዝቡ ሁሉ ናቸው ብለው አስተምረዋል፣ ተናግረዋል። ሰው ማረፍ ሲፈልግ የደከመ ተስፋ የቆረጠ ግራ የገባው ሰው ምንም የሌለው ተስፋ የሌለው ሰው እግዚአብሔር ጋር ነው እንግዲህ ሄዶ የሚጣበቀው የሚጠጋው። ያቺን ሴት ታውቃላችሁ? አስራ ሁለት ዓመት ሁሉ ደም የፈሰሳት ሴት ገንዘቧን ሁሉ ለባለመድኃኒት ሰጥታ ጨርሳ ባክና በነበረ በህይወቷ መጨረሻ ላይ ሳንቲም እጇ ላይ ባልቀረበት ሰዓት ኢየሱስ የሚባል ጌታ እንደሚያድን እንደሚፈውስ ስታቅ ተሽሎክሎ መካከል በነፃ ነካችሁ። ሌሎቹ በገንዘብ መፍትሄ ያልሰጧትም ኢየሱስ ክርስቶስ ግን በነፃ ፈወሳት። ለዚህ ነው ሐዋርያቱን ኢየሱስ ሲያስጠነቅቅ በነፃ የተቀበላችሁትም በነፃ ስጡ ብሎ ያስተማራቸው። በነፃ ያልተቀበሉ ከየትኛውም ጉራንጉር ያመጡትን እኚህ ወንጌል ሰባኪዎች አይደሉም፣ ማጅራት መቾች ናቸው። ማይክ ስለያዙ ሱፍ ስለለበሱ የእነዚህ ሰዎች ሀብት መጣራት አለበት። መንግስትን በዚህ ውስጥ ስራ መስራት አለበት። የሰሩት ትልልቅዬ ሆቴል ግንባታ፣ እጃቸው ላይ ያለው መኪና፣ የሚኖሩበት በጣም የቅንጡ ቤት መጣራት አለበት። ምክንያቱም ብዙ ድሆች ብዙ ምስኪኖች ከወንጌል አገልግሎት ጋር የቆሙ መስሏቸው በአንድም በሌላ ባንፕሌት ተደርገው ወይም አእምሯቸውን በቁጥጥር ስር ውለው በመጽሐፍ ቅዱስ በትምህርት በትንቢት አይምሯቸውን ተቆጣጥረው ነው እንግዲህ እየዘረፏቸው የሚገኘው። አሁንም የኢትዮጵያ የፕሮቴስታንት ማህበረሰብ ስፔሻሊ ጴንጤው ማህበረሰብ ልትነቃ ይገባሃል። ወንጌልን እያደናቀፍን ይመስላል እውነት ስንነግር ልትነቀ ይገባል። ዞር በሉ ልትላቸው ይገባል። ለእኔ እግዚአብሔር አምላኬ ኢየሱስን በነፃ ነው የሰጠኝ የእግዚአብሔርን ውድ ልጅ ኢየሱስ ክርስቶስን እንኳን ክፍያ አልተጠየቅኩም እሱ ስቀበል። ስለዚህ ይህንን ጌታ በነፃ የሰጠኝ ፈውስ በገንዘብ አይሰጠኝም፣ ታምር በገንዘብ አይሰጠኝም፣ መልክት በገንዘብ አይሰጠኝም ማለት መልመድ አለብህ። እስከ መቼ ድረስ በእንደነዚህ አይነት ወረውለች እንደምንያዝ አናውቅም። ይሄኛውን የመሰለ ሰውዬ ነው እንግዲህ ፔንቴኮስታል በሚባል ራሱን በተጭበረበት ወረበሎች ጥርቅም የተመሰረተ ቲም ካውንስል ውስጥ ገብቶ ኢዩ ጩፋን አንድ የቦርድ አባል ካላደረጉ የሚፍጨረጨር ነው። እንግዲህ ካውንስል የሚባለውም አካል እንደነዚህ አይነት ወረበሎችን አገር ውስጥና ከአገር ውጪ ሕዝብን በወንጌል ስም ጥሪቱን የሚመዘብሩና የሚመነትፉ ሰዎችን እስከመቼ እንደሚታገሳቸው እስከመቼ በ ወረቀት ላይ በተጻፈ ደብዳቤ ይቅርታ ያደረገላቸው እንደሚቀጥል አላውቅም። ስንቱ ትዳሩ ተፈቷል፣ ስንቱ ህይወቱ ተበላሽቷል፣ ስንቱ ሀብት ንብረቱን አጥቷል፣ ስንቱ ተስፋ ቆርጦ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ጌታ አይደለም ብሎ ክዶ ወደኋላ ተመልሷል። እንግዲህ የምትነቁ ሰዎች ካላችሁ አሁንም መንቂያው ጊዜ አረፈደም፣ ንቁ ለማለት ነው። ሰላም። እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እንቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው፣ ምን ችግር አለው ብንማረው? እኔ ግዕዝ ትንሽ ሞከር አድርጊያለሁ፣ ሰናፍጭ የምታክል ነገር ማለት ነው። ትንሽዬ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥል። ለምን ችግር አሉ? አንዳችን የነጅን ቋንቋ ብንማር ምን ችግር አለው? አማራዊ ኦሮሞ፣ ኦሮሞ፣ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝ ግዕዝን ጠብቃ አኖራለች። እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቸው አውጡ። ክፋቱ ሁሌ